በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ የካቲት 28 አንድ አምላክ በሆነ በአብ ወወልድ መንፈስ ቅዱስ የካቲት 28 በዚች ዕለት በነገስታት መክሲሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስም በሰማዕትነት አረፈ። እርሱም ከኢስያ አውራጃ አስጠር ከሚባል አገር ነው። ይህንንም ቅዱስ በነገስታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያንም ጊዜ አስጠርተው ለአማልክት ለምን አትሰግድም? አሉት። እርሱም እኔ ክርስቲያን ነኝ፣ ከያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርቢውስጦስም ልጅ ንጉሱ ለአማልክቶቼ ብትገዛ ብትገዛ በጭፍራዎችና በመኳንንቶቼ ሁሉ ላይ አለቃ አድርጌ ይሾማለሁ ብሎ እሾም አለው። ብዙ ወርቅና ብር የከበሩ ልብሶችንም እሰጣለሁ አለው። ቅዱስ ቴዎድሮስም ወርቅህና ብርህ ለጥፋት ይሁንህ። እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሡም ለአምላክህ ልጅ አለውን? አለው። የከበረ ቴዎድሮስም አዎን ከመለኮቱ ባሕርይ። ከመለኮቱ ባህሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሡም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለከት ከተመለስክ እንደ እኔ ጭፍራ ትሆናለህ። የተወደደ መሳዊትም ያደርግሃል አለው። ንጉሱም ነገር አታብዛ ብዙ ገንዘብ ይሰጥህ ዘንድ ለአማልክቶቼ መሥዋዕትን አቀርብ እንጂ አለው። የከበረ ቴዎድሮስም ንጉሡን ረገመው ጣዖታቱንም ሰደበ። በዚያንም ጊዜ ንጉሱ ተቆጣ። ልብሱንም እንዲገፉት በትምህርቱም በትምህርቱም ካመኑ አይዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ስም ጸለየ። በሌሊትም ወጣ እንጀቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና፣ ለንጉሡም በነገሩት ጊዜ አጽንቶ አሰረውና ሊውሉ በሆነ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉስ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም እኔ ስለ ረከሱ አማልክት አልሰዋም፣ ለከሃዲው ንጉስም አልታዘዝም ብለው መለሰለት። መኮንኑ ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጣጥሎ ፊቱን ጸፋ፣ በእግሮቹ መረገጠው። እግዚአብሔር ትዕግስቱን አይቶ የመላእክት አለቃ ገብርኤልን ላከለት። መኮንኑንም ገሎ ገድሎ ከምድር አዘግት አሰጠመው። ለከበረ ቴዎድሮስን በእስያ ሀገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጸዓዳ ፈረስን ሰጠው። ንጉሡም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገሉ መቶ ፈረሰኞች ወታደሮቹን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሰው ጊዜ ፈረሱ በላያቸው ተወረወረ፣ ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይ በላና እንዳይጠጣ ደጃፎችን እንዲዘጉበት አዘዘ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያንም ጊዜ ከእስር ቤት አውጥተው ዘቅዘቀው ሰቀሉት። ደሙም እንደ ውሃ ስትፈስ፣ ከዛ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙም የነካቸውም ብዙ በሽተኞች ዳነው። ታምራቱንም ያዩና የሰሙ በጌታችን አመኑ። በዚያችም ቀን መቶ አርባ ስምንት ሰዎች ተገደሉ። የልህን የተገደሉትም ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨምሯቸው። በዚያንም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ፣ እሳቱንም አቀዘቀዞ አቀዘቀዞት። የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህ በኋላ ንጉሱ የሚያደርግበትን ባጣ ጊዜ 54 ሊጥር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንና እጆቹን በችንካር ቸንክረው ለአንበሳ እንዲጥሉ ታዘዘ። አንበሳውም እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ እድል ፈንታውን ከእርሱ ጋር በመንግስተ ሰማያት ያደርግ ዘንድ ቃል ኪዳን ሰጠው። ከዚህ በኋላ የሁለት መቶ ሰው ሸክም እንጨት መቶ ሊጥር በሩድ፣ መቶ ሊጥር የዶሮማር ዶሮማር መቶ ሊጥር ነሐስ አመጡ። ከማንድጃውም ጨምረው እጅግ እስከ ምግል አነደዱት።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 አሜን። በዚህች ቀን የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኖር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። የካቲት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቴዎድሮስ ሮማዊ ሰማዕት፣ 6 ሶስት መቶ አራት ሰማዕታት በቅዱስ ቴዎድሮስ አምላክ አምነው በሰማዕትነት የተቀበሉ። ወርኀዊ በዓላት አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ቅዱስ እንድራኒቆስ እና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ። እግዚአብሔር ለእኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ጌታዬ ወይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና የጻፈውም ከግእዝ ወደ አማርኛ የተረከመውን ቃል ንባቡን በእርጋታ መንፈስና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ